ሰላም ውዶች፣ እንዴት ናችሁ? ሰላም ለእናንተ ይሁን። እንግዲህ ዛሬ ቡጥጫ የሚባለውን አሰራር እስቲ አብረን እንሰራለን። እዚህ ጋ ይሄ የሽንብራ ዱቄት አለ። የሽንብራ ዱቄት አለ። እንግዲህ ውሃ እየፈላ እየተዘጋጀ ነው። ትንሽ ጨው እናደርጋለን እዚህ ላይ ውሃው እየፈላ ስለሆነ የሽንብራውን ዱቄት እንጨምራለን። ስላይ ማለት ነው የጥጭ ሚክስ አድርግ፣ በደንብ ደባልቀ ነው። ልክ እንደ ገንፎ ነገር ነው የሚታሸው ያዶችን እንደዚህ እየቀላቀልኩት ነው ያለውት። በደንብ እንደዚህ መታሸት አለበት እና መብሰል አለበት ይመስላል። እንግዲህ ኳይ ጨማ የተወሰነ አበስለውና እንደዚህ አድርጌ እቀጥላለሁ። ደሞ አብረንም እናይ ይሆናል ማለት ነው። ዶች ሆን እንደዚህ እየሆነ ነው ያለው ማለት የተወሰነ አንዱ ሁለት ሶስት ጊዜ ውሃ እየተጨመረ እንትን ይላል ማለት ነው። ይታሻል። ትንሽ ውሃ ጨምርበታለሁ፣ ስላለበት ሽምራው ጭሬ ስለሆነ ዱቄቱ የተወሰነ እንደዚህ ጠዋውና ከዛ ደግሞ መልሼ እንትንለዋለው ማለት ነው። አሸዋ ያው ሁለተኛ ዙር እንደዚህ እያደረግነው ነው ነው ሶስተኛ ደግሞ አሁን ውሃን ጨምርና ክዳን አድርገን ትንሽና ቆየውና የመጨረሻ ይሆናል ማለት ነው። ቴዎዶቺ ይኸው እዚህ ጋር የሰራውትን የሽምብራ ዱቄት እንዳገንፎ ነገር ነው ለማብሰል ነው። ዱቄቱ እንደዛ የሚደረገው ከዛ እንደዚህ በሳሃን ላይ ይጠፈጠፍና ተሸፍኖ ፍሪጅ ይገባል ማለት ነው። ፍሪጅ የሚደረግበት ምክንያት ቀዝቅዞ ፍርፍር እንዲር ስለሚፈለግ ነው። ከዚህ በኋላ ይህን ፍሪጅ አደርግና ልክ ማቁላላት ይጀመራል ማለት ነው። ልክ እንቁላል እንደምንጠብሰው ሽንኩርት፣ ቲማቲም ምናምን እናቁላለን ማለት ነው። እንደዚህ ካደረግን በኋላ ወደ ፍሪጅን ከተዋለን ማለት ነው። ይሄ ይህ እንግዲህ እዚህ ጋ ቁሌት እየሰራሁ ነው ያለው። ቡጥጫውን እዚህ ውስጥ ነው ተቆራርጦ በቀጫም እዚህ ውስጥ የሚገባው ውስጥ ያለው ቀይ ነጭ ሽንኩርት ካፕሲካም ቶማቶ እና ሽንኩርት ነው በዘይት እየጠበስኩት ያለሁት ማለት ነው ከዛ ምንድን ነው የማደርገው እዚህ ጋር ያስቀመጥኩት አለ እንትን ብዬው በሳህን ላይ ጠፍጥፌው እንትን ያልኩት ማለት ነው ፍሪጅ አድርጌው ነበርና ፍሪጅ ውስጥ ደግሞ ድርቅ አለብ ሲለኝ አውጥቼው ከፍሪጅ ውጪ ንፋስ እንደነካው አድርጌዋለሁና ሰንቶች ይሄንን እንደዚህ ጠፍጥፍ ያስቀመጥኩት እዚህ ላይ እንዲደርቅ ነው። ይህን ነው፣ በቀጫጭኑ ነው እንደዚህ የሚሰነጥቀው፣ በቀጫጭ ነው። በጣም ቆንጆ ሆኖ ምጥጥ ስላለ እዚህ ላይ ሰነጥፎ ራሱ እንትን እያለ እየተፈረፈረ ይወርቃል። እንደዚህ የማደርገው የሚረዳን ምንድን ነው? በቀላሉ ፍርፍር እንዲል ጥሩ ሆኖ እንዲሰባበር ነው። ሲባል በቢላው ስነታው ቁርጥቁርጥ ሳደርገው ቆንጆ ሆኖ በትንንሹ እንዲቆራረጥ ስለፈለት እንደዚህ የማደርገው ማለት ነው። የቶች ቀረስኩት እየቆረጥኩት ነው። እያ እዚ ጋር ቀርጬ ያወጣሁት ነው። እንደዚህ ቦታ ስለያዘብኝ ነው ደዚህ ያደረኩት እና ይህ አሁን ቅድም የስንጣጠቅ ነው። በቀላሉ እንደዚህ ሲደረግ ጥሩ ሆኖ ፍርፍር ያለ ቅርጽ ይዞ ይመጣል ማለት ነው እና ይሄንን እንደዚህ እያረግን የሆነ እንትን ውስጥ ስናስገባው ዘይቱ ላይ የተጠበጠ ሽምቱ ላይ ሲደረግ ቆንጆ ሆኖ ልክ የእንቁላል ቅርጽ እንዲይዝ የተፈረፈረ እንቁላል እንዲመስል እንደዚህ ነው በቅርጽ የምንቆጠው ማለት ነው። እጅግ በጣም በጣም ነው የሚጣፍጠው እውነት ለመናገር እና ሰርታችሁ ሞክሩት። እንግዲህ እንደዚህ ነው፣ ብዙም የሚያደክም ስራ የለውም። እንደዚህ አድርገን ራሱ እንደዚህ የተጠፈጠፉትን አስቀምጠን እየሰራን እንደዚህ መጠቀም እንችላለን ማለት ነው። እርዶች አሁን እንግዲህ እዚህ ላይ ይህን እንጨምረዋለን። እንደምታዩት ልክ እንደ እንቁላል ነው የሚመስለው ቅርጹ ራሱ አንድ ላይ እንትመለዋለን ማለት ነው። እናዋሃደዋለን እና እዚህ ካዋሃድ ነው በኋላ ያው እንደ ገንፎ ሲታሽ ስለበሰለ ብዙ ዋና ቆየውም እዚህ ላይ ከሰነ እንደዚህ ካዋሃድ ነው በኋላ ጨውን ቀምሰን ሌላ የሚጨምር ነገር ካለ ጨምረን በመጨረሻም ቃሪያ አድርገን እናወጣዋለን ማለት ነው። እኔ ቃሪያዎች እዚህ ከትንንሽ ቃሪያዎች ናቸው ያሉ የሚጨምራቸው በጣም ትንንሽ ስለሆኑ ያልተቆራረጡ ናቸው። እንግዲህ ይህ ይመስላል። ሀሳብ አስተያየት ለሚሰጡኝ፣ ለሚደግፉኝ በሙሉ እጅግ በጣም አመሰግናለሁኝ። እንግዲህ የቡጥጫ አሠራር ይሄን ይመስላል። የእውነት ቀምሳችሁ ወይ ሰርታችሁ በጣም ነው የሚጣፍጠው። እኔ ስለቀመስኩት ነው የምነግራችሁ። በጣም ቆንጆ ነው። ለሁለተኛ ጊዜ ነው አሁን የምሰራው ይሄን። በጣም ቆንጆ ነው። በቃ ልክ እንቁላል እንቁላል ይህን ይመስላል። ጊዜ በሌላ ቪዲዮ እስክንገናኝ ባይ፣ መልካም ጊዜ።